ሉል ከሆስፒታል ተመልሷል። ፀደይ እጅጉን በጣም ተጨንቃ ነበረ። ወይኔ ሉል እኮ በጣም መልካም እና ጥሩ ልጅ ነው፣ ምን ሆኖብኝ ይሆን ስትል ትጨነቃለች። ሉል የፋንቱን መሞት እናም ደግሞ በስከ መጨረሻ ይቅርታ ተጠያይቀው ስለነበረ እናቴ ልጄ ተባብለው ተጠራርተው ነበረ። በስከ መጨረሻ ሉል ፋንቱን እግሯን ማጥቦ ስሟት ነበረ። እናም እንድናቱ እየተንሰፈሰፈላት ነበር። ግን አሁን ላይ የፋንቱ መሞት እጅጉን በጣም ጸጽቶታል። እስከዛሬ የበደልኳት ያደረግኳት፣ ያስቀየምኳት ነገር ውስጤን እየከነከነኝ ነው፣ ሰላም አሳጣኝ። ስለዚህ በጣም አዝናለሁ። ራሴን ማጥፋት አለብኝ። ፋንቱ እኔም ወደ አንቺ መምጣት አለብኝ ሲል እጁን በምላጭ ቆርጦ ራሱን ስቶ ይወድቃል። እሱን እጁን በምላጭ በቆረጠ ሰዓት ማንም አልደረሰለትም። በጣም ብዙ ደንፈሶ ስለነበረ ራሱን ስቶ ወድቋል። በአጋጣሚ ፀደይ ወደ ክፍሉ ስትሄድ ነበር ያገኘችው። እናም ሁሉም አፋፍሰው ተጫጩከው ወደ ሆስፒታል ከወሰዱት በኋላ አይ ምንም ችግር የለውም ይሉና መድኃኒት ምናምን ሰጥተው፣ በሉ ወደ ቤት መልሱት ደህና ነው ተብሎ ወደ ቤት ይመለሳል። እናም ሳናይት ደግሞ እናት አክስት ነኝ ብላ ያቀረበችው ወላጅ እናቱ ናት። ግን እሷ አያውቅም። የሚያውቀው ተፈሪ ብቻ ነው የእሷን ወላጅ እናት መሆን ግን ደግሞ እንዴት ልጄ ለዛች ምናምንቲያም እንደዚህ ራሱን እስከሚሰት ድረስ ያደርጋል? ስትል ትናገራለች። ተፈሪም አዎ፣ ለልጄ እውነታውን ስነግረው እናትና ልጅ ናቸው። ፋንቱ ሁልጊዜም እናቱ ነች። እውነቱን ልንገርሽ አለ። ከአንቺ ይልቅ ፋንቱ እጥፍ እናቱ ነች። ምናልባት አንቺ ዘጠኝ ወር በሆድሽ ይዘሹ አምጥ ወልደሽው ሊሆን ይችላል። ግን ደግሞ እስከዚህን ሰዓት ድረስ ባደገበት ሰዓት አንቺ የለሽም። ገንዘብ ፈልገሽና ወደሽ ጥለሽ ይደሻል ይላታል። እናም ፀደይ ኪችን ሆና በጣም እየተጨነቀች ነበር ካክስቷ ጋር። በዛም አጋጣሚ በር ይንኳኳል። እየሮጠች ሄዳ በሩን ስትከፍት እነ ሉል ነበሩ። ሰፍ ብላ ሄዳ ሉልን ሉል እንኳን ደህና መጣ ብላ አቅፋ ሳመችው። ሉልም ወደ መኝታ ቤት ረፍት ማድረግ ስላለበት ወደ መኝታ ቤት ይገባል። እሷ ወደ ውዛው ወደ ሳሎን ቀረት አለች። ና ቆይ እንዴት፣ ምንድን ነው አሉት። ሰናይት ሉል እንዴት ነው ተባለ ስትራት ምን ደህና ነው። ምን ለዛች ለምናምን ቴብሎ ደሙን አፍሶኛን አጨናነቀን እንጂ ትላታለች። እናም ጸደይም በጸባይ እየጠየቀችት ነበር ሰናይት። ሰናይት ግን የምትመለስላቸው ቃላቶች በጣም ከባባዶች ነበሩ። ስለ ፋንቱ የምትናገራቸው ቃሎች ራስ ጭንቅላት ይመታሉ። ጸደይ በዛን ሰዓት በጣም ትናደድና ቆይ አልገባኝም። ፋንቱን እኮ ፋንቱ ምንድን ያደረገችው ስትል ለፋንቱ የፋንቱ ነገር ጸጸተኝ እና ለእሷ ብዬ ነው። ወደ እሷ መሄድ ስለፈለኩኝ ነው ያደማሁት ብሎ ተናገረ። እንዴ ፋንቱ እኮ አንዴ ሙታለች። ምንድን ነው ለእሷ እንደዚህ መሆን ደግሞ ስትል ትናገራለች። በዛን ሳት፣ ጸደይ ማለት ፋንቱ ምንም ናት። ልቴ ነው ፋንቶ ማለት በስጋ ሞተች እንጂ በሀሳብ ከኛ ጋር ናት ገባሽ ስለዚህ ስለ ፋንቱ መጥፎ ነት ልትናገሪያ አይገባም ሲጀመር እየታውቂያታለሽ አንቺ ፋንቱን ስትል ጸደይ ኮስተር ብላ ትናገራታለች ዝምባይ ባክሽን አንቺ አዎ እናቱ ናት ከመቼ ወዲህ ነው እናቱ የሆነችነች ከፈለግሽ የራስሽ ጉዳይ፣ አንቺም ተዘቅዘቂ ብላት ሰናይ ጥላት ትሄዳለች። በዛን ሰዓት ጸደይ በጣም ትናደድና ስሜታዊ ሆና እቺ የማትረባ እንዴት እንደዚህ አይነት ነገር ትናገራለች? ጭራሽ እናቴን ደግሞ እንደዚህ ትናገራታለች እንዴ? ስትል ጸደይ በጣም ትናደዳለች። እሷ ግን ወደ ውስጥ ገብታ፣ ጸደይም ወደ ኪችን ትሄድና ላክስቷ ትነግራታለች እቺ ማትረባ ስትል እንደ ምን ሆነሻል ጸዴ ዛሬ በጣም ተናድሻል እኮ አው እኔ ደግሞ ልዑል መጥቷል እና መኝታ ቤት ረፍት ያደርግ ተብሎ ወደ መኝታ ቤት ገብቷል ግን ደግሞ ብታያት ሰናይት እንዴት እንዳናደደችኝ ትላታለች ምን አድርጋ ነው ያናደደችሽ ደግሞ ኧረ በስመ አብ ልዑል በጣም ተናዶ በፋንቱ መሞት ስላዘን ነው እንደዚህ የሆነው እናም እንዴት እንደዚህ ሆነች ያደርጋል። ገና ለገና ፋንቱ ሞተች ብሎ ብላ ትናገራለች እና በጣም ተናድጃለሁ። የተናገረችው ነገር ብቻ ታዩ ቆይ ትላታለች። እሷ ግን አይዞሽ ጸድዬ፣ አንቺ እኮ ጎበዝ ነሽ ጠንካራነሽ እኔ እኮ ይኸውልሽ ሉልን በጣም ነው የምወደው፣ ግን እስከ ዛሬ አልነገርኩትኝም። አሁን ግን ማጣት አልፈልግም፣ ያለ ሉል መኖር አልችልም ትላት አለች። አልገባኝም ምን እያልሽ ነው ስትላት ሉልን እንደምትወደውና እንደምታፈቅረው ትነግራታለች። አከስትን በጣም ትደነግጥና እንዲቆይ፣ ምን እያልሽ ነው ጸደይ? ምንንሻል እንዴ? አይሆንም እኮ ወንድምሽ እኮ ነው። እንዴት ወንድምሽን ልታፈቅረው ትችያለሽ? ስትላት ምክንያቱም ፋንቱ ማለት ያንቺ እናት ናት የእሱም እናት እኮ ነች እንዴ፣ ተፈሪም እኮ የፋንቱ ባል ማለት ያንቺ አባት ነው። እንዴት ሉልን ልታገቢውና ልታፈቅረው ትችያለሽ ይችላለሽ በፍጹም አይሆንም ይህን ነገር ውስጥሽ እንዳታሳምኙ ስትላት አዋቃለው ለዛም ነው ዝም ያልኩት እንደምወደውና እንደማፈቅረው ነግሬው አላቅም ግን በቃ ማጣት አልፈልግም አሁን ላይ እሱ አይደለም የሚያስጨንቀኝ የሚያስጨንቀኝ አሁን ላይ የእናቴ ገዳይን ማግኘት ነው ትላታለች ስለ ልዑል ና ስለ እኔ ችግር የለውም ይህ በኋላ ላይ የማስብበት ይሆናል ግን ቅድሚያ ማወቅ እና ማግኘት ያለብኝ የእናቴን ገዳይ ነው ትላለች ደግሞ ሰናይት ሉል መኝታ ቤት ሄድ ና እሺ ሉል፣ እንዴት ነው አሁን፣ ተሻለ አደለ? ስትላው አዎ ተሽሎኛል። እንዱ ልጅ ባክህን፣ የኔ ልጅ እንደዚህ እንዳታደርግ ሁለተኛ። አይ አላደርግም። ያው አንዳንዴ ባለማወቅ አይደለም። ከረፈደ ቢሆንም ነገሩ ገብቶኛል። ግን ደግሞ ያው ከረፈደ ሆነ የፋንቱን እናትነት ያወቅኩትኝ። የሞተ ሰው እንደማይመለስ ባቅ ኑሮ እንደዚህ ባላደረኩኝ ነበረ። ግን አሁን ጸጸቱ ሊገለኝ ነው በጣም መልካም እናትህ እኮ ናት ፋንቱ ሲል፣ እንዴት ፋንቱ እናትህ ክልቶን ትችላለች፣ እናትህ አይደለች፣ አንተ እንደዚህ አትበል፣ ስትል ትኮሳተርበታል። እንዴ ምን ሆነች ነው አክስቴ እንደዚህ የምትናገርኝ ይላታል። አይ ምንም፣ በቃ ፋንቱ ግን እናትህ አይደለችም፣ ሁለተኛ እንደዚህ ስትል እንዳልሰማ ትለውና በእንዴት ወታት ወታ ትሄዳለች። እንዴ ሴትዮዋ ምን ሆና ነው ይላል። እና እሱም እዛው መስኮት ላይ ቆሞ አየር እየወሰደ ነበር። እሷ ግን እየሮጠች ተፈሪ ክፍል ይዳ ነበር። ልጄን እንዴት ፋንቱ እናትህ ናት ብለህ አሳመንከው እናቴ እያለ የሚጠራው ፋንቱን ነው። ለምን እንደዚህ ያደረግህ? ስትለው አዎ እውነቴን ነው፣ ልጁ ጎበዝ ነው። ከመሸ ቢሆንም ግን ፋንቱ እናቱ እንደሆነች ያውቃል። ስለዚህ አንቺን ዝም በይ፣ የሞትሽው እኮ አንቺ ነሽ፣ ፋንቱ ሳትሆን አንቺ ነሽ በቁምሽ የሞትሽው የማትረቢ ሲላት አንተነ የማትረባው እንጂ እዛች ምናምንቴ እናትህ ናት ብለህ እየነገርከው ያችን ምናምን ሲል አንቺ ነሽ ምናምን የማ